ህብረት ባንክ በህብረት እንድቅ። በንጋት ኮርፖሬት ስር የሚተዳደረው በኮምቦልቻ ከተማ አስተዳደር የተገነባው የዋልያ ቆርኪ ፋብሪካ ውስጥ እንገኛለን። በፋብሪካው ውስጥ የሚከናወኑ ተግባራት፣ የውጪ ምንዛሬን በማስቀረት ተኪ ምርት በማምረት ያለው ድርሻ፣ የስራ ሂደቱ የሚሉትን ጉዳዮች ከባለሙያዎች ከስራ ኃላፊዎች ጋር ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ንጋት ኮርፖሬት እንደ አውሮፓውያን አቆጣጠር በ2050 በአፍሪካ ቀዳሚ ኢኮኖሚያዊና ማህበራዊ ሽግግር የሚያመጣ የዘላቂ በጎ አድራጎት ተቋም በመሆን የኢኮኖሚና የማህበራዊ ልማት ለማምጣት እየሰራ ይገኛል። በግብርናና በግብርና ውጤቶች ማቀነባበር በጨርቃጨርቅ ኢንዱስትሪ፣ የአርሶ አደሩን ምርት እሴት በመጨመር ለውጭ ገበያ በማቅረብ በትራንስፖርትና ሎጂስቲክስ፣ በብረታ ብረት፣ በፕላስቲክና በኤሌክትሮኒክስ ዘርፍ የላቀ ኢንቨስትመንት በማድረግ ይታወቃል። ንጋት ኮርፖሬት በስራ ዕድል ፈጠራ፣ በገበያ ማረጋጋት እንዲሁም ለኢትዮጵያ የዘላቂ ልማት ግቦች ስኬት አስተዋጽኦ የሚያደርጉ ሰፋፊ የማኅበራዊ ልማት ፕሮግራሞችን እየከወነ ያለ የህዝብ ሀብት ነው። ንጋት ኮርፖሬት ዘላቂ የልማት መሰረት። ንጋት ንጋት የአማራ ህዝብ ፋብሪካ የአማራ ክልል ሕዝብ ንብረት የሆነው በኢንዶመንት የሚተዳደር የንጋት በንጋት ኮርፖሬት የሚመራ ነው። በንጋት ኮርፖሬት ውስጥ የሚመራ ሆኖ በዚህ ዘርፍ እንግዲህ ቢያንስ የክልሉን የክልሉን ሕዝብ የራሱን አስተዋጽኦ ለማድረግ አንደኛ በቴክኖሎጂ ሽግግር የራሱን አስተዋጽኦ ለማበርከት ሁለተኛ፣ የሰራተኛ የሰው ኃይል ለመያዝ በሚደረገው እንትን ሰራተኞችን በቃ ለመያዝ ና የስራ እድል ለመፍጠር እንደዚሁም በማኒፋክቸሪንግ ዘርፍ በክልሉ በዚህ በብረታብረት ዘርፍ ወይም በቆርኪ ምርት ብቸኛ ስለሆነ ቢያንስ በዚህ ዘርፍ የተሻለና የራሱን አስተዋጽኦ ለማድረግ የተቋቋመ ድርጅት ነው። ይሄ ክፍል ባለፈው ዓመት ተገንብቶ ለአገልግሎት የቀረበ ዋና መጋዘን ነው። ዝጋሚ ያሉት ማቴሪያሎች ፋብሪካው የሚጠቀምባቸው ዋና ዋና ግብአቶች ናቸው። ሽት ሜታል ይባላል። ምረት፣ ላሜራ እና የተለያዩ ኬሚካሎች ቆርኪዋ ከመውጣቷ በፊት በውስጥ ላይ የምትለጠፈው ፕላስቲክ መሰል እንትኗ ፒቪሲ ፍሪ ላይነር ትባላለች። እነዚህ እነዚህ አይነት ግብአቶች የሚቀመጡበት ክፍል ነው። የኩባንያው ዋና ስቶር ነው ማለት ነው። እነዚህ ማቴሪያሎች ኩባንያው የሚያስመጣቸው አብዛኛው ከውጭ የሚገቡ ናቸው። ከውጭ ሲገቡ አንደኛ በራሳችን ወይም ደግሞ ኩባንያው ኤልሲ ከፍቶ የሚያስመጣቸው ናቸው። ሌላው አማራጭ ደግሞ በአስመጪዎች የሚመጡ ጥሬ ዕቃዎች ናቸው። እነዚህ ጥሬ ዕቃዎች ከውጭ ስናስገባቸው በእኛም በኩባንያው የሚምጡ ወይም በአስመጪዎች የሚምጡ እዚህ ወደ የፋብሪካችን ከገቡ በኋላ ኢንስፔክት ይደረጋሉ። ኢንስፔክሽን ባለሙያዎች አሉ። እነሱ ኢንስፔክት አድርገዋቸው ኢንስፔክት ከተደረጉ በኋላ ወደ መጋዘን ይገባሉ፣ መጋዘን ላይ ይቀመጣሉ። ከዚህ ከመጋዘን እንደገና ሲፈለጉ ወደ ማምረቻ ክፍል ወደ ምርት ክፍል የሚፈልጓቸውን ያክል አማውንት ወደ ምርት ክፍል በየቀኑ ሊሆን ይችላል፣ በየሳምንትም አንዴ ሊያወጧቸው ይችላሉ። እንደየ ስራ እንደሚያመርቱት አይነት ምርት ግብአቶቹ ይወጣሉ ማለት ነው። ከኛ ወደ ምርት ክፍል ይሄዳሉ፣ ወደ ማምረቻ ክፍል ይሄዳሉ ማለት ነው። ጥሬ እቃዎች ወደ ማምረቻ ክፍል ከገቡም በኋላ ሶስት መሰረታዊ የአሰራር ስርዓቶችን ወይም ሂደቶችን ያሳልፋሉ። እነዚህም መቀባት፣ ማተምና ማምረት ናቸው። በቅድሚያም መቀባት ወይም ደግሞ ኮቲንግ በማለት በሙያዊ ቃል የሚጠሩትን ተግባር የሚያሳልፋቸውን አሰራሮች እንመልከት። ዋሊያ ዚህ ክፍል ውስጥ እንደምታዩት ኮቲንግ ማሽን ነው ያለው። የኮት ስራ ነው የሚሰራው። ኬሚካሎች ይመጣሉ ከውጭ ላሜራዎች ወይም ሽት ሜታሎች ይመጣሉ ከውጭ እነሱን ኮት ያደርጋል። እዚህ ኮቲንግ ማሽን ነው የፊት ለፊት የሚታየው። ስለዚህ የኮት ስራ ነው የሚሰራው። እንደገና ሽት ተቆርጦም በኮይልም ይመጣል እና በኮይልም የሚመጣውን ሽት ራሱ ይቆርጣል እዚህ ክፍል እና ለደንበኞቻችን የትመት አገልግሎት ለመስጠት በየሳይዙ ለመቁረጥ በኮይልም በተቆርጦም ነው የሚያመጣው። እንዳስፈላጊው ናቸው ማለት ነው። እና እዚህ ውስጥ ዋይት ቤስኮት የሚባል ፕሮሰስ አለ፣ ለከለር የሚቀባ ነው። ቫርኒሽ የሚባል አለ፣ አፍተር ፕሪንት ወይም ከታተመ በኋላ እንዳይጫጫር የሚቀባ ነው። ከዛ ደሲብላከር የሚባል አለ፣ ሲሉ ወይም ደግሞ ሲሉን አታች አርጎ እንዲይዝ የኮርኪውን ሲል አታች አርጎ እንዲይዝ ወይም ደግሞ ረስትም እንዳይፈጠር ያደርጋል። ረስትም ውስጥ ኮርኪው ዝገት እንዳይኖረው የሚያደርግ ፕሮሰሶች በሙሉ የመቀባት ስራ የሚሰሩት እዚህ ክፍል ውስጥ ነው። ሌላ ወዲያ የተዘጋች እንትን አለች ሩም አለች። እና እሷ የዲዛይንና ግራፊክስ ሩም ናት። የዲዛይንና ግራፊክስ ስራዎችን ሙሉ ከዲዛይን ጀምሮ እዚሁ ክፍል ነው የሚጠናቀቀው ማለት ነው። ለህትመት ግባት የሚሆኑ ፕሌቶች ይመረታሉ። ከከስተመር ይመጣልን አርትወርክ ብቻ ነው። አርትወርክ ይመጣል። ለህትመት አስፈላጊ የሆኑ ፕሌቶች አሉ፣ አልሙኒየም ፕሌቶች አሉ እነሱ ከኮምፒውተር ወደ ፕሌት ቀይረ የምንቀይርባቸው የምናስተካክልባቸው ግራፊክስ እና ዲዛይን የምንሰራበት ሩም ነው ይሄ እዚ ውስጥ ያሉት እንግዲህ ኮል ኮቲንግ አለ ብያለው ዲዛይን እና ግራፊክስ ሩም አለ ብያለው ከዛ ኮቲንግ ማሽን አለ ማለት እነዚህ ሶስት ዋና ፕሮሰሶች እዚህ ነው የሚያልቁትና እዚ የሚሰሩ ስራዎች ለህትመት ለህትመት ክፍል ግባት ናቸው ሙሉ የህትመት ክፍል ግባት የሚሆኑ ነገሮችን የምንሰራቸው እዚህ ክፍል ውስጥ ነው ማለት ነው ንጋት ኮርፖሬት እንደ ኢሮፒያን አቆጣጠር በ2050 በአፍሪካ ቀዳሚ ኢኮኖሚያዊና ማኅበራዊ ሽግግር የሚያመጣ የዘላቂ በጎ አድራጎት ተቋም በመሆን የኢኮኖሚና የማኅበራዊ ልማት ለማምጣት እየሠራ ይገኛል። በግብርናና በግብርና ውጤቶች ማቀነባበር፣ በጨርቃጨርቅ ኢንዱስትሪ የአርሶ አደሩን ምርት እሴት በመጨመር ለውጭ ገበያ በማቅረብ በትራንስፖርትና ሎጂስቲክስ፣ በብረታ ብረት፣ በፕላስቲክና በኤሌክትሮኒክስ ዘርፍ የላቀ ኢንቨስትመንት በማድረግ ይታወቃል። ንጋት ኮርፖሬት በስራ ዕድል ፈጠራ፣ በገበያ ማረጋጋት እንዲሁም ለኢትዮጵያ የዘላቂ ልማት ግቦች ስኬት አስተዋጽኦ የሚያደርጉ ሰፋፊ የማህበራዊ ልማት ፕሮግራሞችን እየከወነ ያለ የህዝብ ሀብት ነው። ንጋት ኮርፖሬት ዘላቂ የልማት መሰረት። በዋሊያ የቆርኪ ማምረቻ ፋብሪካ ውስጥ በዚህ ክፍል ውስጥ የሚከናወኑ ሁለት ዋና ዋና ተግባራት አሉ። እነዚህ ተግባራት አንደኛው የህትመት ስራ ሲሆን ሁለተኛው ደግሞ የቆርኪውን የማምረት ሥራ ነው። በዚህ ስራ ሂደት ውስጥ እያሳለፉ ያሉ ሙያተኞችና የስራ ኃላፊዎች ስለ ስራ ክንውኑ የሚሉት አላቸው። ከህትመት ስንጀምር የህትመት ክፍል ባለ አራት ዩኒት ፕሪንቲንግ ማሽን ያለን እዚህ ጋር አራት ዩኒት ማለት አራት አይነት ቀለር ቀለም በአንድ ፕሮሰስ መስራት ይችላል ማለት ነው። እንደሚታወቀው ያው ቀለም ሶስት አራቱ ናቸው ሜይን ቀለም የሚባሉት እነሱን ሚክስ በማድረግ የተለያየ አይነት ቀለም ቢመጣ እንኳን መፍጠር ይቻላል። ሲ ኤም ዋይክ የሚባል ሲስተም አለው እና አራት አይነት ከለር በአንድ ፕሮሰስ ማምረት እንችላለን ማለት ነው። አሁን ይሄኛው ኮቲንግ ማነው ነው ከዲዛይንና ግራፊክስ ስሩ ፕሌት ይመጣል ፕሌት ይገጠማል ከማሽኑ ላይ። ከዛ በኋላ ከታች ኮቲንግ ፕሮሰስ የተዘጋጁ ሽቶች ይመጣሉ፣ ለፕሪንት ለህትመት ግብአት የሆኑ እነሱን ከመጡ በኋላ ፕሌቱ ይገጠምና ሬጅስተር አለው ሬጅስተር በሚፈልገው መንገድ ይስተካከላል። ከተስተካከለ በኋላ ወደ ህትመት ነው የሚሆነው እና ሮለሮች አሉ፣ ብዙ ሮለሮች አሉ። ከሮለር ወደ ፕሌት ነው፣ ከፕሌት ወደ ብላንኬት፣ ከብላንኬት ወደ ሺት ነው ሂደቱ የሚደርሰው እና እንደዛ እያለ የምንፈልገው አይነት ከለር ህትመት ማተም እንችላለን። ካፓሲቲው ተመሳሳይ ነው ከኮቲንግ ጋር፣ ከ5000 እስከ 6000 ፐርካወር ነው የሚለው እንትኑ። እኛ 5000 ነው የምንሰራበት፣ 5000 ፐርካወር ነው የምንሰራበት። ተመሳሳይ ነው፣ ኦልሞስት ወደ ኮርት ሲቀይረው 3.9 ሚሊዮን ፐርካወር ማለት። ከዛ ቀጥሎ ህትመት ካታተመ በኋላ ይመለሳል ወደ ኮቲንግ ቫርኒሽ ይሆናል። ቫርኒሽ ከሆነ በኋላ ተመልሶ የሚመጣው ኮርክ ክፍል ነው። የሚመጣው ኮርክ ክፍል ደግሞ እንዳያችሁት ሁለት ፒኤምሲ ማሽን እና አንድ ፕረስ ማሽን አለ። እነሱ ማሽኖች በሰዓት ዲዛይን ካፓሲታቸው 270ሺ ፐርወር ፐርካወር ነው። ፕላንድ ካፓሲታቸው ደግሞ 250ሺ ፐርካወር ነው። ሶ 250ሺ ፐርካወር ይሰራሉ አልሞስት ከአምስት ከስድስት ሚሊዮን ፐር ላይ ይሰራል ማለት። ኮርክ ማሽን ከወጣ በኋላ ፓክ ይደረጋል፣ ፊኒሽድ ፕሮዳክት ነው የሚሆነው። ከዛ ፓክ ካደረገ በኋላ ዲስፓች ይሆናል በየከስተመሩ ማለት። በኮምቦልቻ ከተማ የሚገኘው የንጋት ኮርፖሬቱ ዋልያ ቆርኪ ፋብሪካ በአምራች ኢንዱስትሪው ዘርፍ የራሱን አስተዋጽኦ እያበረከተ ነው። ፋብሪካው በዋናነት ለመጠጥ ኢንዱስትሪው የጠርሙስ ክዳን በማምረት ግብዓት አቅራቢ ሆኖ እየሰራ ይገኛል። ለፋብሪካው ስራ ውጤታማነትም የሙያተኞች ቅንጅታዊ አሰራር በጉልህ የሚነሳ ነው። ያው እንደ ማንኛውም ነው ህትመት ማለት እንደ ማንኛውም ነው። ያው እኛን ለየት የሚያደርገው ብረት ላይ ነው የምናትመው ማለት ላሚራ ላይ ማለት ነው። ያው እኛ ሽት ሜታል ነው የምንለው። ያ ቡንሶ ስለማያውቀው ስለማያቀው ላሚራ ላይ ነው የምናትመው ማለት ነው እና እኛ የምንሰራው ሴም ዋይኪ ይባላል። ከሌላው ህትመት ለየት ያለ ነው ማለት ምንድነው፣ ቀለሙን የምናመጣው በሚክስ ነው። ሚክስ ይባላል እኛ ጋር ነው የምንሰራው። ፕሌት ፕሌት፣ ዋናው ኮርኪስ ሲሰራ በፕሌት ነው ፕሌት ማለት የየራሳቸው ዲዛይን አላቸው። የሁሉ የሚልኩት ማለት ነው። የሚልኩት ዲዛይን አለ። ያንን ዲዛይን በፕሌት ፕሪንት እናደረግና ሌላ ማሽን አለ ፕሌት ፕሪንት የምናደረግበት ማለት ነው። ከህትመት በፊት የሚሰራለ ሌላ ማለት ነው። እዛ ላይ ፕሪንት እናደረግና ያን የሰራ ነውን ፕሌት ወደ ህትመት ማሽን እናመጣና ያን ወደ ቀለም እንቀይራለን ማለት ነው። ያ ምንድነው? ሲ ኤም ዋይ ኬ ይባላል። አራት አይነት ቀለም ሲ ማለት ሲያን ሰማያዊ ማለት ነው። ኤም ማለት ማጀንታ ይባላል። ያው በኛ አጠራር ማለት ነው፣ ቀይ ማለት ነው። የሎ ማለት ያው ቢጫ ቀለም ነው። ጥቁር ደግሞ ብላ ቀለም ነው። ያንን በማዋሃር ነው ወደ ህትመት የምንቀይረው ማለት ነው። ኮቲንግ ያመጣል። ኮቲንግ ለፕሪንት ፕሪንት ደግሞ ለፕረስ ይሰጣል። ፕረስ ለኮርክ ማሽን ፒኤምሲ ማሽን የሚባሉ አሉ። እነዚህ ላይነሩን የሚለጥፉ ለነሱ ይሰጣል። እና ተመጋጋቢ ነው። ሙያ ይሰራል። ያው እሰራዋለሁ ብለ ከተነሳ ትሰራዋለሁ። እና ሙያ ማንኛውም ሰው መስራት ይችላል። ያው ምንድነው ያው ደንበኛ የሚፈልጉት የሚልኩት አለ የራሳቸውን ዲዛይን አድርገው በዚህ መሰረት ይሰራልን ብለው የሚልኩት አለ። ያንን ነውኛ ወደ ያ ማለት በኮምፒውተር ነው ዲዛይን የሚሰራው ያ ደንበኛ የሚልኩ ማለት ነው። ያንንኛ ወደ ተግባር ቀይረን ወደ ቀለም ነው የምንቀይረው። ያው ትንሽ ያስቸግራል ወደ ቀለም ለመቀየር። ያው ደንበኛው እንደሚፈልገው አድርገን ወደ ቀለም ቀይረን እንልክላቸዋለን ማለት ነው። ያው ስራው እንደ አንዳልከው የትብብር ስራ ነው ማለት የተቀባበልን አሁን ከኛ በፊት ሌላ የሚሰራለ ኮቲንግ የሚባል ማሽን አለ። እሱ ነው አዘጋጅቶ የሚልክልን። ደግሞ ደሞ ከዛ ፊት ደሞ ሲቲፒ የሚባል ማሽን አለ። ለህትመት የሚያስፈልጉት ነገሮች የሚያቀርብ ማለት ነው። እኛ ደግሞ ከሰራን በኋላ ለሌላ ክፍል እናቀርባለን ማለት ነው። ያ ምንድነው የቅብብሎሽ ስራ? እኛ ካበላሸ ነው የቀጣዩ ይበላሻል ማለት ነው። መጀመሪያ ደግሞ የላከልን አበላሽቶ ከላከ እኛ ጋር ችግር ይፈጥራል ማለት ነው። ስለዚህ እኛ እየተነጋገርን በቅርበት ያው የራሳችን ድርሻ እንወጣለን ማለት ነው። ሁሉም የራሱን ድርሻ ይወጣል ማለት ነው። ፋብሪካው በአሁኑ ሰዓት በዓመት እስከ 1.3 ቢሊዮን የቆርኪ ምርት የሚያመርት ሲሆን በቀጣይም ተግባሩን በማስፋፋት ከውጭ የሚገባውን የቆርኪ ምርት ለማስቀረትና ሀገራዊ ኃላፊነቱን ለመወጣት መስራት ትልቁ ትኩረቱ ነው። ይሄ ፋብሪካ ባይከፈት ቆርኪ ከውጭ ነው የሚመጣው። ከውጭ ሲመጣ ምንም የሚጨምረው እሴት የለም። ነገር ግን እዚህ ሀገር ውስጥ ይሄ ቆርኪ በመመረቱ አንደኛ የሰው ኃይል ይይዛል፣ ሁለተኛ ደግሞ የራሱ የሆነ ፕሮሰስ አለው። በዛ ፕሮሰስ ላይ እንግዲህ የሰው ኃይሉ የራሱን እስኪል ያዳብራል። ከውጭ በመቅረቱ እዚህ ሀገር ውስጥ በመመረቱ ብዙ የሰው ኃይል ይዘናል። የቋሚና ጊዜያዊ ሰራተኞችን ይዘናል። ለምሳሌ እስከ ከመቶ አካባቢ የሚሆኑ ጊዜያዊና ቋሚ ሰራተኞችን ይዘናል። ከዚህ ውጭ ግን ይሄ ፋብሪካ በመከፈቱ ዩኒቨርሲቲዎች የራሱ እየመጡ አፓራንትሺፕ የሚወስዱበት ነው። ጥናት እና ምርምር የሚያካሂዱበት ነው። ሪሰርች የሚሰሩበት ነው እና ብዙ ጠቀሜታ አለው። በአብዛኛው የምናየው ጥሬ እቃው ከውጭ ቢመጣም ነገሩ ነገር ግን ምርቱ ከውጭ መምጣቱን ያስቆመ በመሆኑ የራሱን እሴት ጨምሮ ስለሚሸጥ ለአካባቢውም ለማህበረሰቡም ትልቅ ጠቀሜታ አለው ብዬ ያስባለሁ። የሀገሪቱ የቆርኪ ፍላጎት ወደ ስድስት ቢሊዮን አካባቢ የሚገመት ስለሆነ ይሄ ፋብሪካ የገበያ ድርሻውን ኦልሞስት ወደ ሀያ ሶስት ነጥብ አምስት አካባቢ ፐርሰንት ይዞ የገበያ ድርሻ ይሰራል። ዋሊያ ቆርኪ ፋብሪካ በቀን እስከ 5 ሚሊዮን ቆርኪ የማምረት አቅም ያለው ሲሆን ምርቱ በቀጥታ ከምግብ ጋር የሚገናኝ በመሆኑ የጥራት ቁጥጥሩ ትኩረት ሊሰጠው የሚገባ ጉዳይ ነው። እኛ ኳሊቲ ማኔጅመንት ሲስተም እና ፉድ ሴፍቲ ማኔጅመንት ሲስተም ኢምፕሊመንት አርገን የግድ ስለሚያስገድድም ኢምፕሊመንት አርገን ኢምፕሊመንት ያደረግነው የምግቡ ደህንነት ለመጠበቅ ነው። እንዳያችሁት እዚህ ክፍል ከ180 እስከ 200 ዲግሪ ሴንቲግሬድ በኦቭን ነው የሚያልፈው ኢንኬዝ የሆኑ እንትኖች ቢኖሩ እንኳን በዚህ ቴምፕሬቸር ውስጥ ነው የሚያልፈው እና እዚህ ጋር ብዙ የሚያሰጋን ነገር የለም። ሞር ያ ማለት የፕሮቴክቲቭ እንትኖችን አንጠቀምም ማለት አይደለም። የምንጠቀማቸው እንትኖች አሉ። ዝግ ነው፣ ክሎዝድ ነው ሲስተሙ። ኒውማቲክ ነው። ቀጣ እንደውም እኛ አሁን ከሰው ንክኪ ይልቅ እንትን የሚለን የንፋስ ንክኪ ነው የሚበዛው። ሶ ንፋሱ ኮምፕረስድ ኤሩ ነው ቼክ የምናደርገው በየሰዓቱ ቼክ እናደርጋለን። ድራይ ነው ወይ ዘይት ያልፋል ወይ እርጥበት ያመጣል ወይ ንጹህ አየር ነው ወይ የሚያልፈው የሚለውን ይሄ ኮምፕረሰር ዩቲሊቲ ቼክ ሊስት አለ፣ በሱ ቼክ እናደርጋለን። እና ንፋስ እራሱ ነው የሚያነሰው እራሱ ነው የሚያልፈው። የማሽኑ ንጽህና መጠበቅ ብቻ ነው እሱ ደግሞ ስኬጁል አለው። ስራ ከመጀመሩ በፊትም ስራ ካለቀ በኋላም ማሽኑ ይጸዳል። ግባቶቹ በአብዛኛው ከዘጠና ፐርሰንት በላይ ከውጭ ነው የሚመጡት። ስለዚህ ይሄ ግባት እንደመጣ የተለያዩ ማሽነሪዎች አሉን ኮቲንግ የፕሪንቲንግ እና የቆርክ ማሽነሪዎች አሉን ይህን ግባት በመጠቀም በቀን ወደ አምስት ሚሊዮን አካባቢ ቆርኪ ያመርታን። በሰአት እስከ ሁለት መቶ ሀምሳ ሺህ ቆርኪ ያመርታን። ስለዚህ አጠቃላይ ያለው ካፓሲቲያችን ያሉንን ደንበኞች ለጊዜው በሚያረካ መልኩ እየሰራ እንገኛለን። ስለዚህ ቆርኪያችንን ባለን ካፓሲቲና በጥራት የምግብ ደህንነቱን በጠበቀ መልኩ ለደንበኞቻችን እያቀረብንበት ያለበት ሁኔታ ነው ያለው። ፋብሪካው ልዩ ልዩ አሰራር ሂደቶችን ተግባራዊ በማድረጉ እውቅናና ሽልማትን አግኝቷል። ከዚህ ባለፈም ማህበራዊ ኃላፊነቱን እየተወጣ እንደሚገኝ ነው የስራ ኃላፊዎቹ የሚገልጹት። ይሄ ፋብሪካ ከተቋቋመ አስር ዓመት አይሞላውም። በአስር አመት ውስጥ ብዙ ስራዎችን ሰርቷል። ብዙ እውቅናዎችን አግኝቷል። በተለይ በንጋት ኮርፖሬት በ2023 ወደ ኦልሞስት ከ15 በላይ ድርጅቶች አሉ። ከዛ የመጀመሪያውን ደረጃ በመያዝ የዋንጫ ተሸላሚ የሆነበትና የኩባንያችን ዋና ስራ አስኪያጅ የውጭ ሀገር የትምህርት እድል ያገኙበት ነው። በ2024 ደግሞ የተሻለ አፈጻጸም በንጋት ኮርፖሬት ስለፈጸም መኪና ተሸላሚ ሆነናል። ከዚያ በተጨማሪ በታክስ አከፋፈላችን የተሻልነ በመሆኑ ጎልድ ውስጥ የገባንበት አለ። በተለያየ ጊዜ ዋንጫዎችን ወስደናን እነዚህን ስራዎች በመስራታችን ያው ግሪን የሆነ እንትን አለን ገቢዎች ጋር በምንሄድበት ወይም በታክስ ኦቶሪቲ በምንሄድበት ጊዜ በቀላሉ የምናስተናግድበት የምንስተናገድበት በጉምሩክ ስንሄድ እንደዚሁ ሁኔታ አለና ጥሩ ስራዎችን በመስራታችን እነዚህ አይነት ሽልማቶችን አግኝተናል። ከዚህ በተጨማሪ የአሰራር ስርዓቶችን ፈጽመናል። ነው የአሰራር ስርዓቶች የኳሊቲ ማኔጅመንት ሲስተም የሚባል አለ። እሱን ሰርቲፋይድ ነን። የምግብ ደህን የምግብ ደህንነት አሰራር ስርዓት እሱንም ተግብረን ሰርቲፋይድ ሁነናል። ስለዚህ ይሄ በቀጣይ ደግሞ የካይዘን ካይዘንን በኩባንያችን ተገብራለን። ይህን ካይዘን በምንተገብረት እነዚህ ሶስት ሲስተሞች በሚተገብሩበት ጊዜ የበለጠ ጥሩ የሆነ ስራዎችን እናካሄዳለን ብለን እናስባለን። ይሄ ድርጅት በማህበራዊ ተሳትፎም ያው ከፍተኛ አስተዋጽኦ እያደረገ ነው። በአካባቢ ያሉ ትምህርት ቤቶችን ጠግኖ አስረክቧን። እዚህ ኮምቦልቻ ከተማ ሸሻብር ትምህርት ቤት አንደኛ ደረጃ ትምህርት ቤት አለ። እሱን 600 ሺህ ብር አካባቢ ጥገና በማድረግ ለማህበረሰቡ አስረክቦ ያው ምስጋናዎችን አግኝተናል። እንደዚሁም በኮምቦልቻ ከተማ አስተዳደር በቢራሮ ክፍለ ከተማ አካባቢ ወደ 1.5 ሚሊዮን የሚጠጋ አንድ ግንባታ አካሂደን ኦልሞስት ወደ 30 ወጣቶችን የሚይዝ ወርክሾፕ የሚያሰራ እሱን ሰርተን አስረክበን አንበቀር በቀን ከዚህ ውጭ ግን በተማሪዎች ደብተር በመግዛት ሌሎችንም በአካባቢ ያሉ ሴክተሮች ጋር ግንኙነት በማድረግ ከኛ የሚፈልጉት ነገር ካለ እነሱም ሲጠይቁን አስተዋጽኦ እያደረግን ድርጅቱ በማህበረሰቡ ዘንድ ተቀባይነት እንዲኖረው አድርገናል። ስለዚህ በጥቅሉ ይሄ ፋብሪካ በኮምቦልቻ ከተማ እንደዚሁም በዚህ በደቡብ ወሎ አጠቃላይ በክልሉ ጥሩ አራያ ሆኖ ለሌሎች ትምህርት የሚቀስሙበት ኩባንያ እንደሆነ ለመግለጽ ነው።

እንደ ኢሮፓያን አቆጣጠር በ2050 በአፍሪካ ቀዳሚ ኢኮኖሚያዊና ማኅበራዊ ሽግግር የሚያመጣ የዘላቂ በጎ አድራጎት ተቋም በመሆን የኢኮኖሚና የማኅበራዊ ልማት ለማምጣት እየሠራ ይገኛል። በግብርናና በግብርና ውጤቶች ማቀነባበር፣ በጨርቃጨርቅ ኢንዱስትሪ የአርሶ አደሩን ምርት እሴት በመጨመር ለውጭ ገበያ በማቅረብ በትራንስፖርትና ሎጂስቲክስ፣ በብረታ ብረት፣ በፕላስቲክና በኤሌክትሮኒክስ ዘርፍ የላቀ ኢንቨስትመንት በማድረግ ይታወቃል። ንጋት ኮርፖሬት በስራ ዕድል ፈጠራ፣ በገበያ ማረጋጋት እንዲሁም ለኢትዮጵያ ዘላቂ ልማት ግቦች ስኬት አስተዋጽኦ የሚያደርጉ ሰፋፊ የማህበራዊ ልማት ፕሮግራሞችን እየከወነ ያለ የህዝብ ሀብት ነው። ንጋት ኮርፖሬት ዘላቂ የልማት መሠረት